በስምአብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። የልዑል እግዚአብሔር ቤተሰቦች ወገኖቻችን፣ እግዚአብሔር ፍጹም ሰላም ሰላም እላችኋለሁ። እንደምን አላችሁ? ሰላም፣ እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ቢወድ ቢፈቅድ ዛሬ ሀደግና ከወአግባይና ከሀበዘ ቀዳሚ ርስት ከተዘከር ኃጢአተ ከ ወአልቦ ዘይክል ረዲኦተከ ዘእንበለ አሃዱ እግዚአብሔር አምላክከ የሚል አንድ ኃይለ ቃል አንስተን እንማራለን። ዝተንመራለን ከዛ በፊት የዕለቱን ዝማሬ ባጭሩ ላሰማችሁ እስከ አዝማችሁ ድረስ ያለውን አብርሂ አብርሂ ኢየሩሳሌም

ማርያም ወላዲተ አምላክ ዝማሬውን ስላቋረጥን እግዚአብሔር ይቅር ይበለን። እንግዲህ እንዳይረዝም ነው እዚህ ጋ ማቆም የፈለኩት እስከ አዝማችሁ ድረስ። ኢየሩሳሌም ቅድስት ሆይ፣ ቅድስት የሆንሽ ኢየሩሳሌም ሆይ፣ አብርሂ እምከመ ይትፈሳህ ልብ ይበርህ ገጽ እንዲል ደስ ይበልሽ ማለት ነው። ደስ ይበልሽ ኢየሩሳሌም ሆይ ብርሃንሽ ብርሃን ተገናጽፎ ብርሃን ለውሶ በብሩ ትንሳኤ ተነስቷል መጦልሻልና ኢየሩሳሌም ሆይ ደስ ይበልሽ ብሎ ሀገር ቅድስት ኢየሩሳሌምን በሱ አንፃርም ድንግል ማርያምን ያመሰግናል። ነው ዘውቱ ክርስቶስ ብርሃን ያልኩትም እሱ ክርስቶስ ነው። ዘተንሳ እሙታን ከሙታን ተለይቶ የተነሳው ክርስቶስ ነው። አብርሂ አብርሂ ማርያም ወላዲተ አምላክ ብሎ እዛው ላይ ይተረጉመዋል ቅዱስ ያሬድ። ኢየሩሳሌም ያልኩሽ አምላክን የወለድሽ ማርያም ሆይ ደስ ይበልሽ። በቀደመው ጊዜ አብረሽ መከራ ተቀብለሽ በቅፈሽ ያሳደግሽው ከሀገር ሀገር የተንከራተትሽለት የደከምሽለት ጥጥሽን ጠውቶ ያደገው እንደ ሕፃናት አልቅሶ በጀርባሽ ታዝሎ ከአንቺ ወተትን ለምኖ ያደገው ዘይስእሎሙ ለሕፃናት ሕፃናትን በማህፀን የሚስላቸው እሱ ካንቺ በገዛ ህፃናት በየጥቂቱ ያደገው ልጅሽ አምላክሽ ኢየሱስ ክርስቶስ መከራ በተቀበለ ጊዜ አብረሽ መከራን በመቀበል ሐዘኑ አግኝቶች ነበረና ፊትሽ በሐዘን ደምኖ ነበረና ጨልሞ ነበረና አሁን ግን ደስ ይላልሽ። አንድያ ልጅ ተቀዳሚ ተከታይ የለለው ዓለምን ያድን ዘንድ የመጣው ከአንቺ ስጋ ለብሶ በለበሰው ስጋ ሞትን የቀመሰው ሞትን ድል አድርጎ ተነስቷልና ደስ ይበልሽ። ዓለምን ሊያድን የመጣው ፈቃዱን ፈጽሞ ግብረ ዘወሀብከኒ ፈጸምኩ እንዲል የአባቱንም ፈቃድ የእሱንም ፈቃድ የመንፈስ ቅዱስንም ፈቃድ ፈጽሟል ዓለምንም አድኗልና ያንቺን ፈቃድ የአለም መዳን ነው እና ይሁን ይደረግልኝ ስትይ ስለ አለም መዳን የገባሽው ቃል ኪዳን ዛሬ ተፈጽሟልና በትንሣኤው ተረጋግጧልና ሳትሳሺ ሳትሰስች አንድያ ልጅሽን ልክ የባህሪ አባቱ አብ አሳልፎ እንደሰጠ ሁሉ አንቺን አንድያ ልጅሽን ሰጥተሻል። ስለዚህ ስለ አንዱ ልጅሽ ያዘንሽው ማርያም ወይ፣ ዛሬ የሰጠሽው ልጅሽ ዓለምን እንደገና በደሙ ገዝቷልና ለውጧልና ሲወልን በርብሯልና በብሩት እንታይ ተነስቷልና ደስ ይበልሽ። ከሙታን ተነስቷልና ደስ ይበልሽ። ስልጣን ያለው አምላክ መሆኑን አስመስክሯል አረጋግጧልና እና ደስ ይበልሽ የሙታን ትንሣኤም በሱ ትንሣኤ እውን ሆኗልና ደስ ይበልሽ ይላል ቅዱስ ያ ለእግዚአብሔር ምስጋና ይሁን ይህን ካልን ወደ ርዕሳችን እንምጣ ይህን ርዕስ የምናገኘው መጽሐፈ ግንዘት በሚባል መጽሐፍ ነው መጽሐፈ ግንዘት ታውቁ ይሆናል ታውቃላችሁ በእርግጥ መጽሐፈ ግንዘት ማለት በቤተክርስቲያናችን ሙታን የሚሸኙበት። የጸሎት ስርዓቱ በጥቅሉ ያለበት መጽሐፍ ነው። ስርዓትም አለው። ጠቅላላ ጸሎቱ እዛ ላይ ያለ ማለት ነው። እና እዛ ላይ ምን ይላል? ሟችን አፈር ስታለብሰው እንዲህ በለው አግባእናከ ወኀደግናከ ሀበዘ ቀዳሚ ርስትከ ወደ ቀደመ ርስት አስገባነ ተውን ወተዘከር ኃጢአተከ የሰራውን ኃጢአት አስብ። አልቦ ዘይክል ረዲኦተከ፣ አሁን ማንም የሚረዳ የሚያግዝህ የለም። ዘእንበለ አህዱ እግዚአብሔር አምላክከ፣ ከአንዱ ከእግዚአብሔር አምላክህ በስተቀር ብላችሁ አፈር አልብሱት ይላል መጽሐፉ። ምን ነው ይሄ ሰው በትንሳኤው ስለ ሞት ስለ መቀበር ስለ አፈር መልበስ ያስተምረናል እንዳትሉ መቼም ስለ ሁለት ነገር አንስቸዋለሁ። አንደኛ በዓለ ትንሣኤን ስናከብር የክርስቶስን ሞት እያነሳ የክርስቶስን ሞት ስናነሳ በክርስቶስ ሞት አንጻር የእኛን ሞት፣ በክርስቶስ ትንሣኤ አንጻር የእኛን ትንሣኤ ማንሳት የግድ ስለሆነ፣ ባይሆንም ደግሞ ሞት ዘመዳችን ነው፣ ባሕሪያችን ሆኗል። ማይሞት የለም፣ መለማመድም ጥሩ ነው። አንዳንዴ ሞትን በንግግርም በተግባርም ማየት ጥሩ ነው። የሞተ ሰውም አይቶ ዳብሶ ገንዞ መቅበር ክብር ነው በራሱ። በነገራችን ሁላችንም ነገ ያው ስለሆነን አስከሬን ስለሆነን እና ከሱ መውጣት ስለሚያስፈልገን ሞትንም መደፋፈር ስላለብን ስለማይቀርልንም ጭምር ከዚሁ ሁሉ በላይ ግን እነዚህን ሞታ በዓለ ትንሣኤውን ስናከብር ሞትንም እያሰብን የእኛንም ሞት እያሰብን እንደገና ትንሣኤውን እያዘከርን እየሰበክን ነው እና የሚሆነው ሞትን ማንሳት ተገቢ ነው። በዚህ ወራት ሞት ይነሳል። ግን ሞት ሲነሳ የሞት ስንፍናው፣ የሞት ደካማነቱ፣ የሞት መሸነፉ ነው የሚነሳው እንጂ የሞት አያልነት አይነሳም። የሞት አያልነት በብሉ ኪዳን ቀረ። ትንሣኤ ምን ያህል ክብር እንዳለው የሰው ልጅ በብሩ ትንሣኤ እንደሚነሳ እያዘከርን፣ ሞት ግን ጥርስ የሌለው አንበሳ እንደሆነ እያደረግን እየተቀጻጸምንበት ስለሞት እንማራለን። ግዴለም ስለዚህ የሰው ልጅን ስንሸኘው እንዲህ እንላለን። ምን ማለት ነው? ወደ ቀደመው ርስትህ ወደ ጠባይህ ወደ ባህሪህ ወደ መሬት መለስንህ፣ ስራህን አስብ፣ የስራህን ኃጢአት አስብ፣ ማንም የሚረዳህ የለም፣ የሚረዳህ አንዱ እግዚአብሔር አምላክህ ብቻ ነው ይላል ማለት ነው። ይህ ኃይለ ቃል የሚነግረን ሙቱን እንደሸኘ ነው፣ የሚረዳው ደግሞ አንድ እግዚአብሔር ብቻ እንደሆነ ነው የተናገረው አስባችኋል? በዚህ ምድር ያለንን ወዳጅ እንዲያው ወላጆቻችን፣ ቤተሰቦቻችን በጥቅሉ እኛ የሚቀርቡት እንዳለ ሆኖ በስራም በኑሮም በልዩ ልዩ መልክ የምናገኛቸው ወዳጆች እጅግ ብዙ ናቸው። የሚያውቁን፣ የምናውቃቸው፣ በብዙ መልኩ የምንግባባቸው ሰዎች ብዙዎች ናቸው። ከነሱም ደግሞ ቀረብ ሲል በነፍስም በስጋም በጣም የሚቀርቡን ዘመዶች አሉ። ከነሱም አለፍ ብሎ የወለዱን አባት እናት አሉ። ከማህፀኗ የወጣን እናት አለች። ከአብራኮ የተከፈልን አባት አለን። በስጋ ይህንን አስቡ። እንደገና የወለድን የከበድንም ከሆን ደግሞ ከኛ ባህርይ የተገኙ ደግሞ ልጆች አሉን። እጅግ የሚቀኑልን፣ የሚሳሱልን፣ ወጥተን እስክንገባ የሚጠባበቁን፣ በፍቅር የሚመለከቱን የማይጠግቡን ልጆች ይኖሩናል። የወለድንም ከሆነ አይደል፣ ይሄ ሁሉ በሞት ጊዜ ከማዘን ባለፈ ሌላ የሚያደርግልን ነገር የለም። አስቡት። ይህን ስል የሰው ልጅ አቅም ስለጠፋው ነው እንጂ ማድረግ ቢችል ለዘመዱም ለሌላውም ማድረግ ይችል ነበረ። ለልጁም ይሰስት የለም፣ ለአባት ለእናቱም ይሰስት የለም። እሱን አውቃለሁ፣ ታውቃላችሁ። ነገር ግን አቅም የለውም የሰው ልጅ ሰውን የሚያግዝበት ሰውን የሚረዳበት ከመቃብር የሚለይ ከሞት እንዲያመልጥ ማድረግ የሚችልበት አቅም የለውም የሰው ልጅ። ደጋ ለራሱ ስለማያውቅ ስለዚህ የሚረዳ አንዱ እግዚአብሔር አምላክ ብቻ ነው በሉት። የሚረዳም አንዱ እግዚአብሔር ብቻ። እንዲያውም ሰው ከሞተ በኋላ ከሀዘናችን የተነሳ ከቤታችን እንዳይወጣ ብዙ ጊዜ የምንፈልግ ሰዎች አለ እና ሲወጣ ማልቀስ አለ። ግን ከቤት ይቀመጥ እንኳን ቢባል ይሰንበት ቢባል በእርግጠኝነት ቤተሰቡ ራሱ ይቀበር ብሎ አንድ ወትን ወጥቶ ይናገራል። ምክንያት ሌላ ብዙ ነገር ይመጣል። መለወጥ አለ፣ መሽተት አለ፣ መቀየር አለ። ባህሪያችን እንደዛ ነው። በስጋ ደረጃ በጣም ፍጹም ደካማዎች ነን። በነገራችን አንድ ቀን ውለን አድረን እንኳን እንለወጣለን። ይህን ታውቃላችሁ ሁላችሁ። አዲስ ነገር አለ ነገር ግን እግዚአብሔር አምላካችን ሞተንም አይተወንም። በህይወት እያለን እግዚህያዋን እግዚአብሔር ወሙታን የህያዋን የሙታን ጌታ እግዚአብሔር የፈሰሰው ደማችን የፈሰሰው እጃችን የተሰባበረ የደቀቀ አጥንታችንን የበሰበሰ ስጋችን የተቆራረጠ የተለከሰከሰ ፀጉራችንን የረገፈ ጥርሳችንን የፈሰሰ አይናችንን ማንኛውም አካላታችን ንቆ ማይተው የማይተው እግዚአብሔር ያለን እግዚአብሔር ስለ ባለጠግነቱ ስለ ቸርነቱ ስለ ብዕሉ ብዛት በመሬት ይመሰላል። መሬት የሰጧትን ትቀበላለች። መሬት የሰጧትን ትቀበላለች፣ በአደራ እንደገና ተመልሳለች። ትንሽ ሰጧት፣ ብዙ አድርጋ ትሰጣለች። እግዚአብሔርም እንደዛ ነው። የሰጡትን የፈጠረውን ፍጥረት የማይንቅ እንደገና በጸጋም የሚጎበኘው እግዚአብሔር ሞተንም ይጠብቀናል። ሞተንም የእግዚአብሔር ነው። መላ አካላችን፣ ማንነታችን እስከ ችግራችን ድረስ እስከ ደካማነታችን እስከ ባህሪያችን እስከ ጠባያችን ድረስ የሚረዳን የሚረዳን የሚያውቀን እግዚአብሔር ነው። በዚህ ደስ ይበለን። በተለይ ደግሞ ትንሣኤ ዘጉባኤን የምናምን በትንሳኤ ሙታን የምንከብር እንደገና ስራ ካለን እንነሳ። እኛ ክርስቲያኖች ትንሳኤ ሙታንም በተስፋ የምንጠባበቅ ኦርቶዶክሳውያን፣ እግዚአብሔር ስለማይረሳን ስለማይተወን በዚህ ተስፋ ነው። ሞትማ እንደ ሞት ቢሆን እንደ ሞት አጨካከን ቢሆን፣ እንደኛ አሸኛኝ ቢሆን ወገኖቻችን ለመሸኘት እንደኛ ጭካኔ ቢሆን፣ በእርግጥ ማርገጥ ምን ማድረግ ስላልቻለን ነው። ታውቃላችሁ፣ ግን ያው በአንጻር እየተናገርኩት ነው። እንደኛ ቢሆን የሰው ልጅ ተስፋ የሌለው እንደ እንስሳ ሆነ ይቀር ነበረ። እግዚአብሔር ግን የህያዋንም የሙታንም አምላክ ይባላል። ስለ ግብር፣ ስለ ጽድቅ ስራ፣ ስለ ኃጢአት ሲናገር የኳንኩ አምላከ ሙታን አላ አምላከ ህያዋን ይላል። እኔ የሙታን ጌታ አደለሁም የሚል ስለ ኃጢአት ነው በኃጢአት ስለሞቱ ወይም በኃጢአት ስለረከሱ ሰዎች የእነሱ አምላክ አይደለሁም፣ የናብራ አምላክነ ይላል። ስለ ጽድቅ ሲናገር እንደገና ግን እግዚአብሔር ሕያዋን ሙታን በሰበሰ ፈረሰ፣ ሌላ መልክ አመጣ፣ ተቀየረ፣ ተለወጠ ብሎ ማይተው ጌታ መሆኑን ደግሞ ሲናገር የህያዋንም የሙታንም ጌታ ይለዋል ቅዱስ ጳውሎስ። ስለዛ ነው ሞተንም በህይወት ኖረንም የእግዚአብሔር ነን ይላል። በሞት የማይረሳ አምላክ በህይወት እንደሚጠብቀን ሁሉ በሞታችን የሚጎበኘን ምንም ቢሆን ማንነታችን የማይንቅ አምላክ ስላለን ክብር ምስጋና ይድረሰው። የትንሣኤያችንን ክብር በዚህ ነው የምናረጋግጠው። የሚነሳው ይሄ የሚፈርሰው ስጋችን እግዚአብሔር ስላልናቀው ስላልተወው ነው። ከበሰበሰ ከሞተ በኋላ እንደገና የሚነሳ ይሆናል እና ለዚህ ክብር ያበቃን በሞቱ በትንሳኤ የጎበኘን በሞቱ በሞት ሞታችን ያጠፋልን በትንሳኤ ትንሳኤያችን ያሞጀልን የማይረሳን የማይዘነጋን አምላካችን እግዚአብሔር ክብር መስጋና የደረሰው። በሆነ ተውንህ ሸኘን እግዚአብሔር አምላክ አሳልፈን ሰጠን። ከእሱ በቀር የሚረዳ የለም። አዎ ከእግዚአብሔር በቀር የሚረዳ የለም። ከሞት በኋላ ሰው በህይወት እያለን ብዙ ነገር ያደርግልን ሆነ በሞት ጊዜ ግን ለማንም የምናስረክበው የሚያስረክበን ሰው ለእግዚአብሔር ያስረክበናል። እኛም ሰውን አሳልፈን ለእግዚአብሔር ብቻ ነው በሞትም በህይወትም የሚታደግ የሚጠብቅ የሚረዳ እግዚአብሔር ብቻ ነውና እንዲህ አድርጎ በቸርነቱ ሁልጊዜም ከኛም የማይለይ ፍጥረታቱም የማይጨክንባቸው አምላክ መብሩ ትንሳኤም እንድንነሳ እንዲፈቅድልን ሁለንተናችንን የጽድቅ ጎዳና እንዲያደርግልን ሞታችን ከጽድቅ በኋላ ከንስሐ በኋላ ሆኖልን ትንሣኤ ዘለክብረን እንድንነሳ እንዲያደርገን ይፍቀድልን ይቆየን።